እእስቲ እልልታ አጥሩ፣ ውዳሴ ስጡ። አዲስ ቀን የተቀኙ በአንድ ሰው መመለስ በሰማይ ዘንድ ታላቅ ደስታ ነውና፣ ይሄ ቪዲዮ ሼር ኮፕሊንግ ዲዩቲ ያደረጋችሁ ለዓለም ሁሉ አዳርሱ። ቤተ ክርስቲያን ሆይ ደስ ይበልሽ። ያ በብላቴና እንደበቱ ዘምርልሽ የነበረው በመናፍቃል በታድሷል። ተነጥቆ የነበረው ልጅሽ እነሆ ዛሬ ተመለሰ። የምንወደው ዘማሪ ዲያቆን ሐዋዝ ተገኘ ወደ እናት ዓለም ቅድስት ቤተ ክርስቲያን ተመልሷል። ለዚህ እንዲህ ይላል ተመልከቱ። እናትህ ቤተ ክርስቲያን ስትመለስ ክርስቶስን አግኝቼዋለሁ ብለህ ታስባለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ከሦስቱ ቅዱስ አንዱ ቅዱስ የሆነውን እሱን በወንጌሉ ላይ እንደተጻፈው ደግሞ በቅድስት ቤተ ክርስቲያናችን ጉልህ ሆኖ አግኝቸዋለሁ፣ በልቸዋለሁ፣ ጠጥቸዋለሁ። እድሜ ዘመኔንም እርሱን እያመለኩኝ እርሱ የሰጠኝን ደግሞ ስጦታዎች እናቴን፣ መቤቴን ቅድስት ድንግል ማርያምን፣ ቅዱሳኑን፣ መላእክቱን፣ ጻድቃኑን፣ ስለሱ ዋጋ የከፈሉትን ሰማዕታቱን በቤተ ክርስቲያን ውስጥ እያከበርኩኝ አሁን ይሄ ሶሎ የሚባል ህይወት ውስጥ ወይም የብቻ ህይወት ውስጥ አይደለሁም ያለሁት። በቃ ወደዛ ወደ ቅዱሳን ህብረት ገብቻለሁ። በጣም የምናፍቀው መዝሙር ደግሞ ነበረ፣ ሰንበት ትምህርት ቤት መጀመሪያ አመት ላይ ገና ለመጀመሪያ ጊዜ ወረብ ለመወረብ አጥንች የወጣሁት ወንድሞች እዛ በደንብ በዚህ ረድተውኝ የወጣሁበትና ደምረን ምስለ ኩሎሙ ቅዱሳን የሚል ዝማሪ አለና ስለዚህ የእሱ ነገር የእሱ በረከት ተካፋ ይሆኛለሁና፣ ስለዚህ ኢየሱስ ክርስቶስን በትክክል በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አግኝቼዋለሁ። ክብር ለስሙ ይሁን። በተሃድሶ እንቅስቃሴ ውስጥ እያለ አንድ የለቀቀው መዝሙር ነበረ፣ በህይወት መዝገብ ጻፍክኝ፣ ወይም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን የሚል መዝሙር ለቆ ነበር እና ይህንን መዝሙር በርካታ ፕሮቴስታንቶች እየተቀባበሉ ተመልክተን ነበር። እኛ ኦርቶዶክሳውያን ግን ይህንን መዝሙር ትንቢታዊ ብለነዋል። እውነትም ከድቅድቁ ጨለማ ወደሚደነቅ ብርሃን እንኳን ደህና መጥታለ። በሐሰት ትምህርት የተሞሉ አዳራሾች ባዶ እስከሚሆን ድረስ ወንጌል ይቀጥላል። ይቆየ። Let's go.

ማችን ሐዋዝ እንኳን ደሳለህ። ሁላችን ባለ ማኅተቦች እንኳን ደሳለህ። ወንድማችን ሐዋዝ ቀሪ ነገሮችን ጥያቄ በማያስነሳ መልኩ አጠናቀህ የናፈቀችን ቅድስት ቤተክርስቲያን በብዙ መልኩ እንደምታገለግል ተስፋ እናደርጋለን። እዛኛው ቤት ደግሞ እናሰግድ ቤት ደግሞ ወንድማችን መመለሱ ራስ ምታት ሆኗችሁ፣ ሊሆነ ነገርን ለማጫጫህ የምታቅዱ ከሆነ ሁሉ ነገራችሁን ቀድመን አጥረን ጨርሰናልና ብዙ አትልፉ እንላችኋለን። እግዚአብሔር አምላክ በብዙ መንገድ የጠፉ ልጆችን ዳግም ይመልስ ወደ በረቱ ይሰብስብ። ራን ብዙ ቆይተናል፣ ግን አሁን ደግሞ እግዚአብሔር በጊዜውና በሰዓቱ ገልጦታልና እግዚአብሔር ይመስገን። እንኳን ደሳላችሁ በሁላችሁም ኦርቶዶክሳውያን ባለማተቦች ሁላችሁም እዚህም ያላችሁ በመላው በመላው ዓለም ላይ የምትገኙ በሙሉ በጣም እኔ ደስ ብሎኝ ቪዲዮ ሰርቻለሁ። በጣም ደስ ያለኝ የሐዋዝን ጉዳይ ያው እኔና እዝራ የምንጠብቀው ነገር ነበርና፣ ምን አይነት እናት ነው ያለችን ምን አይነት ቃል ኪዳኗ ብዙ የሆነ ግሩም እናት ነው ያለችን። በለተቀኗ የሚገርም ስራ እየሰራች የምር እኔ ያላቅ እዝራ ቅድም እንደነገራችሁ ለመጀመሪያ ጊዜ የእዝራን ስሰማ ዘማሪ ሰለሞን አቡበከር ሲነግረኝ ዳገቱን፣ የእንጦጦ ማርያምን ዳገት እየወጣው ነበር እና ያ ያኔ ምንም አልልህም አለኝ። የሚገርም እኮ ለመጀመሪያ ጊዜ ያገለገልክባት እንጦጦ ኪዳነ ምሕረት እየሄድኩ ነው አልኩት። በቃ እኔ ምንም አልልህም ግባና፣ ንገርልኝ፣ ተሳልልኝ አለኝ። እኔ እዝራዬ እነግራታለሁ ከሰማችኝ አልኩኝና በአስራ ስድስት ቀን ለመጀመሪያ ጊዜ እዝራ የኪዳነ ምሕረትን ስሙ ሲጠራ ሰማሁት ከሰባት ከስምንት ዓመት በኋላ ማለት ነው። ይኸው በዕለተ ቀኗ ደግሞ ዛሬ በኪዳነ ምሕረት ቀን እጅግ የምንወደው አመለ ሸጋው ትሁቱ ወንድማችን ዘማሪ ዲያቆን ሐዋዝ ተገኝ ተመለሰ እና ክብር ለመድኃኒዓለም ይሁን። በጣም ደስ ብሎኛል። ይሰማል ማውራው? አዎ ያ ያ ይሰማል ክብር ለመድኃነ ዓለም ይሁን። ብዙዎች ይመለሳሉ ያሉትም ይጸናሉ። ይሄ ዘመን ለቤተ ክርስቲያን ሶስተኛ አራተኛ ወርቃማ ዘመኗ ነው የሚሆነው። እግዚአብሔር አምላክ የተመሰገነ ይሁን። እኔ እንጂ ሐዋዝን አግኝቼ እስከማቅፈው ድረስ እና ያቺ ተወዳጅ ተወዳጅ የኪዳነ ምሕረትን መዝሙር ቅደም ሲናገር ሰምቸዋለሁ ሙሌ ብዙዎቻችን ያለቀስንበት የተማጸንበት ኪዳነ ምሕረትን ምልጃዋን ደጅ ንግግሩን አይተዋል። እዚህ አሁን እንትን ላይ የሊቃውንት ንጋ አንደበቱ እራሱ አለ። በቃ ያ ኦርቶዶክሳዊ ጠረን አነጋገሩ አለና የድሮ የድሮ የድሮ የድሮ የድሮ በቃ ፈረንሳይ አቦ እዛ ደብሩ ላይ የሚገርም ድሮ ይቆማ መስመር እሱ ሳይወጣ እኔ ደግሞ መዝሙሬ አልቆ የኔ ሊለቀቅ ሲል እጄ ላገለግል እጄ ነበርና ሰንበት ትምህርት ቤት ድሮ እሱ ለመጀመሪያ ጊዜ የወጣበትን ቀን እራሷ አቋሉ ሊዘምር ማለት ነው ያችን እራሷ ነው አልደገማትም እግዚአብሔር ይመስገን በጣም ነው ደስ ያለኝ እጅግ በጣም በጣም ዛሬ ኪዳነ ምህረት ምስጋና ይግባት ለመብራት ይሁን እንግዲህ ሙሌ አለ አንድ መዝሙር ይዘምርልኝ በጣም ነው ደስ የሚለኝ በእውነት ልጆቿን እየሰበሰበች ነው በአንድም በሌላም በእኛም ስህተት በውስጥም በውጭ ባሉት ተጽዕኖዎች ልጆቻችን አተናልና፣ እኔ አንድ ነገር ልናገርን አሉጣ እኔ ቀሲስ አሸናፊ ነገር ያለው ስራ ወደ ቅዱስ ቤተክርስቲያን ከመመለሱ በፊት አባቶችን እያናገረ እያለ አንድ ቀን የምርቴ የመጨረሻ አልበሙ ሊመረቅ ሲል የአልበሙን ከበር ፖስት አደረገው። ቀሲስ አሸናፊ ሲያደርገው ሰው ሁሉ ሌላ ነገር አሰበ። እሷ በትክክል ተመልሷል ተብሎ ስላልጠበቀ ቀሲስ አሸናፊ ማለት ነው። ከዛ ኮሜንት ላይ ገብቼ የማይሆን ነገር ጻፍኩ። በቃ ለምን እንደሆነ ከልጅቷ አናት ላይ የማትወርደው ለምን እንደሆነ እሷን ማተዋት፣ በቃ ተዋት። በአንተ መኪና ዘናም በየ ኮሜንት ረጅም ኮሜንት ጻፍ። ከዛ ቴድሮስ ዮሴፍ ይደወልልኝ መብርሃን እምብራን ምስክሬ በለ፣ ተቀራውን ነገራችሁ ያ ያለኛ ቤት እንደው ባደክባት በልደት እየነ መለምን አሁን የሰጠኸውን ኮሜንት አንሳሪ። የማንን ስለው፣ የአሸናፊ። ለምን አልኩት። አረ ሰገነቱ ብዙ ነው፣ አዝመራው እኮ እርሻው ብዙ ነው። ይሄ ልጅ እኮ ሊመለስ እንደሆነ እኔም አንተም እናውቃለን። እና ስለምን እንደዚህ አይነት ነገር ትጽፋላለህ? እኮ ሰው እንዳይመጣላት እኮ ነው፣ አልበሟ እንዳይታይላት እኮ ነው። እሱ እኮ ሲያደርግ አሁንም ከዛ ከነሱ ጋርሽ እንዳትባል ብዬ ነው አልኩኔ።